ትልፍ ሲሉት ልፍ ይገኛል ይናፍቀሽኛል ይላል ማርኪ፣ እንግዲህ ከአዲስ ፍቅረኛው ጋር። ማርኪን ሁላችንም እናውቀዋለን። እንግዲህ ማርኪን የምናውቀው ብዙ ጊዜ ከቤዛ ጋር ነበረ ማለት ነው። ዛሬ ደግሞ እንግዲህ በዚህ ሳምንት ያው የሚያደርጉት ድርጊቶች በጣም የሚያስጠላ እንዲሁም ደግሞ ከእሱ የማንጠብቃቸው ስራዎች እየሰሩ እናያቸዋለን። ቢሆንም እኔ እንጃ ብዙ ጊዜ ከሴት ጋር መለጣጠፍ ምናምን ነገር በጣም ነው ደስ የሚላቸው መሰለኝ። አሁን ያች ቆንጅ ማለት ነው ምን አነሰ ለሱ በጣም በቂ ናት። ደግሞ ቆንጅዬ ናት፣ እና እንግዲህ ዛሬ እልፍ ሲሉት ያው እልፍ ይገኛል ይናፍቀሽኛል ብሎ አበባ ይዘው እየተሳሳሙ እየመጡ ነው ማለት እንዴ! ከቤዛ ጋር እስካሁን የነበረው ነገር ድራማ ነው እንዴ ማርክ ማለት ነው እና ቢሆንም ያቺ ቆንጅየዋ ሚስትህ ወይም ፍቅረኛ እንግዲህ ብዙ ጊዜ አብራችሁ በጣም ብዙ ነገሮች አሳልፋችኋል፣ በጣም ብዙ ነገሮች አድርጋችኋል። ና ይህን ያህል ሰውን ማቃጠል ማናደድ ምን ይሉታል? እኛ በአብሬሽ በእነ ሩታ በጣም እየተናደድን በነ ሄርሜላ፣ አንተ እንደዚህ ያለ ስራ ትሰራለህ ብለን አናሰብም ነበረ። ያው ሁላችንም እየተከታተልንህ ነው። ምን እንደምሰራ እንዴት እንደምታደርጉት ሁላችንም ያው እየተከታተልናቸው ማለት ነው። እና ዛሬ እንግዲህ ያው ማታ ጠብቁ ብለዋል። እኛ ምን ጠብቀዋለን? ግን እኛ ማርክ በዚህ ሁኔታን አንጠብቀው ነበረ። በጣም ለሴት ልጅ አዛይ በጣም ጎበዝ፣ በጣም ከእንደዚህ ያለ ነገሮች ራሱን ያራቀ ብቻ ከዩቲዩበሮች ለየት ያለ ነበረ። እና አሁን አሁን ግን እንግዲህ ቤዛም በጣም ተናዳለች፣ በጣም እየተበሳጨች ነው። እና ከእሷ ጋር ያለው እስካሁን ያው ውሸት ነው ማለት ነው። እስካሁን ከእሷ ጋር የነበረው በጣም ድራማ ነው ማለት ነው። እና እንግዲህ ያው መለያየታቸው ነው መሰለኝ፣ አናውቅም። እስቲ ማታ እንግዲህ ቪዲዮውን አይተን ደግሞ ቀለበት ሊያስረላት ነው ወይስ እንዴት ነው? እንደዚህ ዘንጦ አበባ ይዞ እየተሳሳሙ መተዋል ማለት ነው። እና እኔ በጣም ገርሞኝ ነው ያው ብዙ ጊዜ እንከታተለዋለን ማርክን፣ ቢሆንም ከሩታ ጋር ሲመጣ እንደዚህ ቪዲዮ አንዳንድ ነገሮች እንሰራለን፣ ግን ከቤዛ ጋርም ሆነ ከምንም ሆነ እንደዚህ ያለ ነገር ሲሆን ያው ብዙ ጊዜ ሰርተ ነው አናውቅም። አሁን ግን በጣም ገረመኝ። እንዴ ምን ሆነው ነው? ምን እያሰቡ ነው እነዚህ ሰዎች? ግን አንዷን እየበደሉ አንዷን እያስለቀሱ ለአንዷ እንደዚህ ፍቅር መስጠት ለአንዷ አበባ መስጠት ምናምን ነገር በጣም ሸምነው ነው ወደ ራስህ ብትመለስ በጣም ደስ ይለናል። እንግዲህ እኛ ከሩታ ጋር ነበር በጣም በተለይ ለሩታ ያለህ ቦታ፣ ለሩታ የምሰጣት ፍቅር እሱሱን ነበር በጣም የምንወድልህ። እንግዲህ ዛሬ ደግሞ እንግዲህ ቤዛ ምን እንደምትል እንዴት እንደምታለቅስ በጣም አሳዝናኝና ገርማኝ ነው ማለት ነው። ለእናንተ ላካፍላችሁ የመጣሁት እስቲ ለማንኛውም እንግዲህ ማታ አይተን ደግሞ እንፈርዳለን። ይሄ ነገር ምንድነው ስራ ነው ወይስ እውነት ሪል ነው? ሴቶችም ያኔ ሴት እህትሽ ናት ያኔ የምታለቅስ ማለት ነው። አንቺ አሁን ከማርክ ጋር እንደዚህ ሆን የፍቅር ህይወት ብትጀመሪ ነገ ጠዋት ደግሞ ምንም አስተማማኝ ነገር የለሽም። ነገ ደግሞ ያው ጥሎሽ ሊሄድ ይችላል፣ ከሌላ ሴት ጋር ሊሆን ይችላልኝ። እና ሴት እህቶቻችሁን ሴት ሆናችሁ ደግሞ በተለይ አታስለቅሱ። ወንዶች ያው መቼም አንዳንዶቹ ለማስለቀስ ነው የተፈጠሩ እስከሚመስለን ድረስ ነው አሁን አሁን የሚደረገው ድርጊቶች ማለት ነው። በተለይ በተለይ እንግዲህ ወደ ቡታጅራ ከተማ ጎራ ስንል የሚደረገውን ድርጊት ሁላችንም እናውቃለን። ያው በየሁሉም ከተማ ሊኖር ይችላል ደግሞ የነሱ ደግሞ ትንሽ ለየት ያለ ነው እና ስ ለማንኛውም ላይክ ያረጋችሁ ሸር እያረጋችሁ የሚፈጠረውን አብረን የምናይ ይሆናል። ማታ በሌላ ቪዲዮ እስከምንገናኝ ደህና ሁኑ።